እኔ እንዲያውም በህይወቴ ቤታየውን እግዚአብሔር ምስክሬ ነው ያደነቅኳት ቢኖር የዛኔ ነው። ምክንያቱም ከመቼም አሁን ቤታየ እንኳን ተናግረሻት አይደለም አስበሻል እኮ ብላሽ እኮ ነው የምትጣላሽ አንቺ እንደዚህ ያስበሻል ብላ የምትጣላሽ ልጅ። የዛልታ ግን በጣም ፒስፉል ሆና ሊያ አለቻት ያ እንደዚህ እንደዚህ እኮ ነው። እንዲያውም ቅስ ብለ እኔ እንዲያውም የዛለታ ስታዋራት የምሪን እኔ እግዚአብሔር ምስክሬ ነው ያንን ሪኮርድ ብታመጡት። ቤታዩ የዛለታ የነበራት እህትና እንዲያውም ሰርጀሪ የተደረገችና ያቃሰተች ምታወራ ነው የመሰለኝ ቤታዩ። ለዚህም ነው ልችልጅ ሰርጀሪ አድርጋለች እንዲ ያልኩት አይዱ ነው። እኔ ቤታዩ የዛ ሰዓት የሆነ ነገር የሚያረግ ሹማ ነገር አለ ወይ? ጥርስሽን ታመሽ ነቅለሽ አስተክለሻል ወይ የሆነ የወሰሹ ማደንዘዣ ነበረ እንጂ እኮ ያቺ እኮ እንዲ እንዲ እንዲ ነበርኩ የሚያደርጋት የነበረው ስታወራ እኔ ቁጭ ብዬ ነበረ መንገድ ላይ እያዳመጥኳቸው የነበረ ትሬን ውስጥ ሆኛ ማለት ነው። ሊያሹ አለቸት። የዛን ዕለት የነበረውን እንትን ሪኮርድ አውጥታችሁ ማዳመጥ ትችላላችሁ። እኔ ይኸውልሽ በመጀመሪያ ኦፕራሲዮን የሚባል ነገር እንደዚህ እንደዚህ ነው። ኦፕራሲዮን ማለት እንዲህ እንዲህ ነው። እንዲህ ማለት እንዲህ እንዲህ ነው። እኔ ግን እንዲህ እንዲህ ነበርኩ እያለች ስታወራት ጂጂክያ ዝሆኔ ያደረገችው እያለች ነበር። ቤታዬ ስታወራኝ ነበር። ዝሆኔ ያደረገችው እንዲህ እንዲህ ነው። እንዲያውም ከዛ የበለጠበት ከሰኖሩ እንዲህ እንደ ኦፕራሲዮን ማለት ዝሆኔ ስታደርግ አይተሻል። አራት ሳምንት በሙሉ አይደለም፣ ከዛ የበለጠ ትተኛልሽ። እኔ ግን ይኸውልሽ፣ በአንዴ እንዴት ተነሳሁ። እኔ ኦፕራሲዮን ማድረግ እንኳን አላደረኩም። ከእንደገና ደግሞ የጠፋውበት ምክንያት እንደዚህ እንደዚህ በጣም በትህትና ስታናገራት ያ ኢቺ ቁም ለቁም ያሰበችውና ያቀደችው ነገር ስላለ እግዚአብሔር ደግሞ፣ አይ እግዚአብሔር ታላቅነት ገና ለገና ይቺ ልጅ ቆንጆ ከሆነች ከቀነሰች ቆማ ልትመጣብኝ ነው፣ ዩቱብ ላይ የዛኔ ተመልካች ላጣ ነው ብላ ስላሰበች ቀመም አላት ነው ቁጭ ያለችው። ይቺ ደግሞ የሚያሰበችው ሌላ ነገር ስለሆነ በግድ ነገር የፈለገቻት። እንዲያውም ፊንገር ሾናት ይዛለት። እውነት እኔ እንዲሁም ቤታዮ እኔ ልጆቼን ይሳኝ ልጄን ይሳኝ እንዲች ልጅ አረግች እንዴን ያልኩት ከንግግሯ። ማለት ያው እኔ ስለማቀው እንዴት አድርጎ ትንሽ አቅም እንደሚነሳ አንደኛ ሰርጀሪ ስትደረጉ ምግብ እንደልባቸው አትበሉ። እሱ ራሱ ራሱን የቻለ እንትን አለው። ከእንደገና የወጣው ፋት አለ ገና አዲስ አዲስ ሰውነት ስለሆነ ትረጋጋላችሁ ደስታው ማለ ምናምን እውነትም ያደረገች ነው ይመስለኝ፣ እርጋታዋ፣ አነጋገሯ። አይ በቃ እኔ ግን ከአንቺ ጋር እንደዚህ ማለት አልፈልግም። ለምን እኔ በሌለውበት እንደዚህ እንደዚህ ያልሽ እንደዚህ እንደዚህ ያልሽ፣ ያለችን ያናገረቻት እኮ በእርጋታ። ያቺ ግን አነጋገሯ ፍጥጥ ፍጥጥ፣ እንዲንዲኗ እንዲንዲኗ፣ እኔ ኩንዚ በቃ አግሬ ምክንያቱም ቤታዮ እንድትናገርና ጎል እንድትገባ ነበር ያደረገቻል። እኔ ያቻቸዋለው እያልኩሽ እያወራ ነበር። እንዲሁም ከሰው ጋር እንዴ እች ልጅ ሆነት አረገች እንዴ ምናምን ነገር አረገች እንዴ ምናምን ምና፣ ከዛ ምገናኘው ሰው እንዲ ያለቻት በቃ፣ ሌድ ምገናኘው ሰው አለና ምገናኘው ሰው ስላለ በቃ እንዲሁም ቤታዮ ለማስረዳት በጣም ጥራለች። በጣም በቃ መቀመጥ ፈልጋለች። መሄድ ራሱ መውጣት እራሱ አልፈልገችም፣ ምክንያቱም ልታስረዳት ፈልጋለች። እናንቺ ዛሬ ከእሱ ጋር ስለተታረቅሽ እሱ ስሜን ሲያጠፋ ምናምን እያለች በሙሉ ስለ ዮኒ ነው የምታናገራት። እና ያቺ ደግሞ ሰርጀሪ እኮ አውቃለሁ ሰርጀሪ እኮ በጣም እኮ ነው የማውቀው ምናምን እያለች ሙሉ ፓኬጅ እንትናረግሽ ሆቴል ኢንክሉዚቭ እያስሽ መስሎኝ ሙሉ ፓኬጅ እንደዚህ። ሙሉ ፓኬጅ የሚባል ነገር የለም። ለነገሩ ቱርክ ኖርሽም ሞትሽም ምንም ችግር ስለሌለባቸው ለጤና ስለማያስቡ አጎንብሰውን አንድ አለቻውን ቱርክ ውስጥ ተደርጋ አጎንብሳ የምትሄድ ገባሽ? በአንድ ጊዜ ሰርጀሪ አይደረግም። ለጤናሽ ጥሩ አይደለም። እየቆየሽ እየቆየሽ እየቆየሽ ብታረጊ ሞር ለጤናሽ ለጤና እንትናለሽ ይረዳሻል። አንቺ ፓኬጅ ግማሽ ፓኬጅ ትላለች። እዚህ ቫኬሽን ይሁን ሆቴል ይሁን ምን እንደሚዜ የለመደች እሱና እና የዛን ዕለት እንዲያውም ተረጋግታ ያናገረቻት ቤታዮ ናት። እውነት እግዚአብሔር ነው ምላችሁ። ያቺ ግን ያቀደቻትና ያጠነቻት በቀችን ልጅን መቀጥቀጥ ማሳፈር አለብን ምናም ብላ ከዛ ከበሰበት ጋራ መጀመሪያውኑ አቅደውታል። ልጁንማ አትናገሩት፣ የዩኒ ማኛንማ ልጅ አትናገሩ ብሎ መታረቅ ፈልገዋል። ለዚህ ነው ገባሽ? እንደዚህ ስትቀጠቀኝና ሳስበ ደ ምን አገባኝና ነው ደግሞ፣ ይሄ የኔ ጉዳይ አይደለም። እኔ አንደኛ ነገር እኔን አልተናገረችም። ምን አገባኝና ምቀጠቀቅ አንደኛ፣ ልጅቷ በጣም ተለውጣለች። ምን አገባኝ? ጭራሽ ኖ ኖ ኖ እንደው ባያያዘልኝ ስል ተያያዙልኝ። እኔ እኮ ጸሎት እያደረኩ ነበር። ተደበቂ አቤት ቤታዮንና ሊያሾን አያይዝልኝ እና አልኩኝ። በቃ ያረብ አላህ የቁልቢ ገብርኤል ሁን ምክንያቱም በደንብ እንደምታበርድ እርግጠኛ ነበርኩኝ። ያው ከዛ ጸለይኩኝ ጸል ሳስበው ተያይዘውልኛል እንዴ ነሽ እና ጂጂ፣ እኔ አደለም ሰው ሰው እኮ ቤታዮን እኮ የደነ ልብ ድካም እኮ ያዘ ሰዋል። የሆነ ሰው አልነግራችሁም እንጂ ስሙን አንቺ ቤታዮን አሉ። ምን ነው ጭራሽ እንዲያልኳቸው፣ ምን ነው አልኳቸው እኛማ ማ ተደርበሽ ትቀጠለሽ ብለን ነበር። ሞኝ ቀጥ ለምን አርግችኝ? ምን አርገኝ ነው የምቀጠል? እኔ እኮ የቤታዮ እናት ነኝ፣ እናንተ ሳታውቋት በፊት። የመጀመሪያ ልጅ እዚህ ሚዲያ ላይ እኮ ዳልቻ አምጥቶ ልጅ አርጊያት ሲለኝ ሲለ አረን የች ልጅ ልጅ አላረጋትም። እቺ ልጅ ልጅ አረኳት ማለት ኦሮሞ ላይ ቦምብ ነው እንዳልኩኝ፣ አባርሬ አባረሬ እንጂ እኮ የመጀመሪያ ልጅ እኮ ቤታዮ ናት። እኔ ግን ሳስባት በአባቴ ኦሮሞ በእናቴ በእናቴ ኦሮሞ በአባቴ አማራ ስትላየች፣ ሴትዮማ ተገልብጣ ደግሞ ዲ ቃል ገኛው ነው። ተባብረን አምጥተናት እኛው ላይ ጠላት ሆነች አይደለ? ታስታውቃለች እንዳልኩኝ ሄደች ሄደች፣ አልተመለሰችም። በረረች፣ ጎንደሬ ነኝ አለች፣ ገባች፣ ፋኖ ሆነች። አማራን ኛለች አልመለሰች። ከዛ ድሮን ብላ በሙሉ የቤተ መንግስቱን ድሮን በሙሉ ተቆጣጠረች። በቃ አሁን እንዴት አርገሽ ነው አንቺ ቤታዩን እንትንም? ቤታዩ ነው በመጀመሪያ እኔ ሊያሾን አይደለም ቤታዩ። ከግብጽ ጋራም ቢሆን ተገናኝቼ ባጠፋኛል፣ ሊያሾን ባጠፋ ማለት አይደለም። ከግብፅ ጋር ተፈራርሜም ቢሆን ከግብፅ ጋር የማንስማማው በአባይ ነው። ያ ግን አባይን እያስሸተትኩኝ ትንሽ በጭልፋ እየሰጠው እድሜው እንዲረዝ ማድረጌ ሊያን ከዚች ምድር ላይ ከምድር በላይ ወይ ከምድር በታች መሸኘት ከዛ በኋላ የትዳር ነገር ይጨርሻሉ። እጅ ሰቅያሉ። በቃ ከዚህ በኋላ ያው ቀለበት ለማድረግ አስሩም ጣቷ ላይ ነው ቀለበት ማድረግላት። እቺ የሚገርመኝ ቤታ ተቆጥቶ የሚወጣው ይሄ የጥንቁልና ፊቱ ይሄ እንትሬ ፊልተር አለና በደንብ በደንብ ይሻለውና በደንብ አሁን በጎ ነው ግን በደንብ እንትን ይበላ። በቪዲዮ ምናምን ስመጡ እጠነቁልላችኋለሁ። እሺ ጥንቁላ ነው ጥንቁራ ሳይሆን ጣፈንታችሁ ነግራችኋለሁ። ወደፊቱ በቃ ችግር የለውም መጣለ አረ መጣደም ብሎኛል። እሺ እሺ በቃ ማርዬ፣ መልካም ላይቭ ሎታ ስለሆነ ነው። እሺ በቃ እሺ ቤታዬ፣ አመሰግናለሁ ግን በጣም እግዚአብሔር ነው። አረ ምንም ችግር ምን አደረገ? እኔ እንደውም የምናግዘው ነገር አለ ምናምን ብዬ ስጠይቅ፣ እንትን አሁን እንትን አድርገውት ምናምን ደህና ነው ምናምን፣ እግዚአብሔር ይመስገን። ይኸው እግዚአብሔር በክብሩ አነሳኝ። ግን እውነት ለመናገር እግዚአብሔርን ነው የምልሽ። ነግራኛለች። እኔ ዝም ብዬ ነው እንዲሁ ለጨዋታ ብዬ ነው። እኮ አስደነገጥክ። ይሄን እኮ ነበር አይሻለሁ እኮ ቲክታክ ላይ ምናምን ያው ሆስፒታል ተኝቼ ያው ግን ገብቶሻላርን መደበሪያትም ብዬ እሰማለሁ እኮ ጨዋታችሁን ምናምን ይመጭ ታዩ ሁሌም ከኛ ጋር ነሽ፣ የምንወድሽ የምናከብር እሽታችን ኑሪልን። እግዚአብሔር ያክብርልኝ። ያረ ምንም አላረክልም። ብቻ ማሪን ምርጥ ሴት ከጎን ሰጥቷል። አትጥፉ። ሌላ ጊዜ እንገናኛለን። እሺ፣ እሺ። አያችሁ ጋይስ፣ ድሮ፣ የድሮ በ1975 አቆጣጠር እናትና አባቶቻችን ሰው ቤት ሊጠይቁ ሲሄዱ አንድ ነጠላቸውን ጣል አድርገው ብርቱካንና ሙዝ ይዘው ነው የሚጠይቁት። የአሁኑ ጥየቃ ጋይስ ኦንላይን ላይ ነው። እንዴት ሆናችሁ ደህና ናችሁ ወይ ነው የሚባለው። ጊዜው ተለውጧል።